ደግሞ ከዘላለም በማገኘው ብር ይሄን ቤት ገዝቼ እኖራለሁ ስል እሱ ሲቆይብኝ ከጓደኞቼ ረጅም ጊዜ ብድር የሚሰጡ ተቋማት ጋር ሆኜ ይሄን ቤት ራሴ አድርጌዋለሁ አንቺ ሴትዮ ይህን የመሰለ የምሥራች እየነገርኩሽ ዝም ትያለሽ ታዲያ ምን ልበል እንዴ አልጋው ላይ ወጥተሽ ንጠጥምጠጥ እያልሽ ቧርቂ እንጂ ደግሞ የደስደስ ነገ ትልቅ ሆቴል ወስጄ እራት ጋብዝሻለሁ ከዛ መዘጋጃ ቤት ሄደን እንፈራረም ከማካደል ጠዋት እኮ ቁርስ አበላ ነው የሄድኩ። በቃ አሁን የሆነ ነገር ላቅረብ። አቶ ዘላለምን ባለውለታይ። ሰውየው ምን ለማለት ፈልገች ነው? እሺ ቅርታ፣ ስሙ እኮ አፌ ላይ ስለማይመጣልኝ ነው። ዝም በይ። ያ ተንክስ ቢኖሩ ማለት ነው። አፍሽ ላይ ስሙ አይጠፋም። ነው ደግሞ በዚህ ሰዓት ስልክ የሚደውሉ ነው። ሶስት ሰዎች ነበሩ ልምጣ። እሺ በቃ አንቺ ማትረቢ ይህን ሰውዬ ትወጁዋለሽ እናንተ ደይ ሰው የምንድን ነው የሚያወሩ? በይ ቶሎ ተነሽ፣ ለብሽን፣ ለባብሽን ነይ፣ ነይ፣ ቶሎ ነይ። ኮት እናት ወደ ቤቷ የተመለሰች ቢሆንም ቤቱ ግን እንዳልጠበቀችው ስላገኘችው እጅጉን ተናዳለች። ጥላም አደይን ከእናንተ አለያትም፣ ልጄ ናት። ይሄንን አውቃችሁ ግቡ። እኔ በሌለው ሰዓት እኮ እናንተን ሸክፋ እንደናት አድርጋ ያቆየችኝ እሷ ናት፣ በማለት መሬቷንም ተናገራለች። አደይን ወደ ገጠር ያዩዋት እነ ጫኔ አባቷ ከተማ ላይ ከተማ እሷን ለመፈለግ ይንከራተታል። እሷ ደግሞ ከእናቷ ጋር መታ ልትኖር ይሄም አይሆንም በፍጹም በማለት ወደ አባቷ ተደውሎለት አደይ ወደ ገጠር እንደሄደችም ተነግሮታል። ሰላምታ በያላችሁበት የዓለም ዳርቻ ሁሉ ይድረስልኝ። እንደምን አላችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እናት ወደ ቤቷ ስለተመለሰች በመሃል አደይን ስላጠቻት ብታቆርፍና ብትናደድም ግን ቤዛን ስላየቻት ደስ ብሏታል። ፍቅር ከጎኗ ስለነበረች እማዬ አወቅሻት በማለት ቤዛን ለማስተዋወቅ ሞክራለች። ቀጥላም ይችናት በአደይ ምትክ የገባቻት ግን የምሰራት መስልም በይልጄ ደክሞኛ ልጅና ቡና ፌሊን ትላታለች። እማዬ ወደርሻት በማለት ጠይቃታለች። ስራዋ ገና መች ታወቀና፣ እዛም ነይ በይ፣ ፍቅር ቡና ማፍላቱን አግዥኝ በማለት ጠይቃታል። ደግሞ ከመቼ ወዲህ ነው ቡና ፍልታ የምታውቀው ነው፣ ከደሞዝሽ ታካፍያታለች በማለት እናቷ ትመልስላታለች። ችናው ሰራተኛ ብለሽ ያመጣሻት፣ አትፈቅር ሰራተኛ ስለተባለች እጅጉን በጣም ቤዛ ተናዳለች። ይቅርታ ማዬ፣ ነይ ቤዛ ወደ ኪችን ሊሄድና እቃውን ሁሉን ነገር ላሳይሽ በማለት ባርኮት ጎትቶ ወደ ኪችን ይወስዳታል። በሌላ በኩል ደግሞ አሸናፊና ብርሃን አብሮ አደግ ስለሆኑ ሁሉ ነገራቸው ጭቅጭቅ ነው ን በጀሪካን ውሃ እየቀዳች ስለነበር ላግዝሽ እኔ ወንዱ ይሻላለው በማለት ለማገዝ ይሞክራል። እዛች ከእንትና ጋር ተጣልተ ይሆናል እንደዚህ የከነፍክ የመጣሁ በማለት ወጋ ታደርገዋል። እሱ ጭቅጭቃ ያልቅምና ጭቅጭቃቸውን ቀጥለዋል። አለልኝና ጫኔ የሚባሉ አደይ አባት ጓደኞች ሲሆኑ፣ ብርሃኔ እንዲያው አንችማ ቆንጆ ሆነሽ አደል እንዴ አደይንም አስነቀሻታል። አንቺ እንኳን ወደ አባትሽ ብትወግኝና የሚልሽን ብትሰሚ፣ አደይ ለእሷ ብሎ ሀብታም ባል ቢያጭላት እሷም ጥላው ሄደች በማለት አንዳንድ ነገሮችን ወጋ ወጋም ያደርጋሉ። እንናለልኝ የሚያወሩት ነገር እጅጉን ይማርካል። የገጠር ወጉንም ይዘውታል። እናፊ ብርሃንን የሚናገርበት ሰው አይፈልግም። ከናለልኝና ከነጫኔ ጋርም ይጣላል። እሷን እንደዚህ ብላችሁ እንዳትናገሯት ይላል። እነሱም ሰው ሳያይና ሰው ሳይሰማ አጫሃት እንዴ ሀል ያለ መግባባት ተፈጥሮ ያዙ ይልቅ ቆቁኝም ብለዋል። እህትሽ እስከምትሄድ ድረስ ከቤት እንድትወጣ አትፍቀጅላት። እነዚህ ሰዎች አላማሩኝም፣ ቢሆንም ግን እኔ ያለው ምንም አትሆንም እያለ ሊያረጋጋት ይሞክራል ሁም አንድ አማራጭ አለኝ ሆን ላድርስልሽና፣ ወደ እናለልኝ በመሄድ አሁን አረቄ ጋብዛቸውና ያሰቧትን ነገር ሁሉ እንዲናገሩ አድርጋለሁም ይላል። ነገሩ ያልገባት ቤዛ አሁን የማትወጣው አዘቅጥ ውስጥ ገብታለች። ፍቅር ለእናቷ ቤዛ ሰራተኛ እንደሆነች ትነግራታለች። ሁን ላይ በፍጹም አስበው የማታውቀውንና እሆናለሁ ብላ ያላሰበችው ነገር ገጥሟታል። ጭራሽ ይባስ ተብሎ ኬችን በመግባት ምግብ አብስይም ተብላለች። አርኮትን ቁም ሰቅሉን ታበለዋለች። ሰራተኛ ሲሉኝ ዝም አልክ፣ ምግብ እንዳበስል ፈረድክብኝ፣ ይዘኸኝ ከዚህ ቤት ውጣ በማለት ትነግረዋለች። እሱም ተረጋጊ፣ ለትንሽ ቀን ነው ይላታል። እያወሩ እያለ የባርኮት እናት ወደ ቦታው ታምራና ምግብ አልደረሰም፣ ልጆች እኮ በረሃብ ሞቱ ትላታለች። የተሰራው ምግብ መብራት እኮ ጠፍቶ ነው በማለት ትመልሳለች። ታዲያ እሴት አይደለሽም እንዴ? ከሰል አትተቀጣጤም? ሲያዩሽ ሰርተሽ የምታውቂ አትመሲም። አደይ እስክትመለስ ነው እንጂ ከተመለሰሽ በኋላ ከጓደኛ ቤት ወስድሻለሁ። ይሄ ጊዜያዊ ቤትሽ ነው ብላታለ። ከነገሮችና ከድብርት ርቃ። እናቷ ጋ ብትደርስም እዛም ሌላ ችግር ተፈጥሯል። በፊት ከሀብታም ባል ታሽቶላት ሲሆን ያንን አልፈልግም የራሴ ኑሮ በራሴ መንገድ አሻሽላለሁ ብላ ከሰው ቤት ስሰራ መቆየቷ ይታወቃል። ከስራ ቦታዋ ያለችበት ነገር ስላልተመቻት አይምሮዋን ለማረጋጋትና እናቷን ለማየት ወደ ቦታው ብታመራም እዛም ከዚህ በፊት ታሽቶላት የነበረው ሰውዬ አሁንም ስጋት ላይ ጥሏታል። ከፊቷ ላይ ጠፍቷል። እህቴ አታስቢ፣ የአባዬና እናቴ መለያየት አንቺ አደለሽም፣ አባቴ ስላልፈለገ ተለያየ ትላል። ወደ እናቷ ቤት መግባቷን ያዩ የሰፈር ሰዎች እንዲሁም የአባቷ ጓደኞች እሷ እዚህ ከእናቷ ጋር መኖር የለባትም አባቷ ከተማ ለከተማ እሷን ለማግኘት ይንከራተታል፣ በማለት እሷ መሆኗን ካረጋገጡ በኋላ ሄሎ በማለትም ደውለዋል። ልጅህ መጥታለች፣ ከእናቷ ጋር ልንኖር ወስናለች፣ በማለት ለአባቷም ይነግራሉ። አባቷም የትም እንዳትሄድ ጠብቋት፣ እኔ ነገ ጧት እመጣለሁ፣ በማለት ማስጠንቀቂያም ይሰጣቸዋል። አባቷ ይህንን ነገር ብንነግረው የገቢ ምንጫችንም ይሆነናል መሃል ስንት ትከፍላለህ? ስለ ፍራ እንኳ የምንነጋገር እያሉ በተደጋጋሚ ሄሎ ሄሎ ቢሉም ኔትወርኩም አቋርጧቸዋል። እነሱ ግን በቃቸውን አላቆሙም። አደይ ገጠርም ደስታን አጥታለች። ከተማም ደስታናታለች አታለች የት እንደምትሄድና ምን እንደምትሆንም ግራ ገብቷታል። እናቷ ወደ እሷ ታመራና ምነው ልጅ ብቻሽን ተቀመጥሽ በማለት ትነግራታለች። እሷም የሆነ ሀሳብ እንዳሰበችና ወደ አረባ ሀገር ሂዳ አጭር ጊዜ የራሷን ህይወት እንደምትቀይር እንዲሁም ደግሞ የእነሱን ህይወት እንደምትቀይርላቸው እህቷንም የተሻለ ቦታ እንደምታደርስ ትነግራታለች። እነን የሰማች የሰማች እናት እጅጉን ደንግጣለች። እዛ ሂደሽ አመጣሽው ገንዘብ አልፈልግም፣ እዚህ ሁነሽ ጾሜን ባድርም ይሻላል። አድርገሽልኛል፣ ይበቃኛል፣ ከዚህ በኋላ አልፈልግም፣ የራስሽን ኑሮ ኑሬም ትላታለች። እናፌ ያቀደውና ያስበው ነገር ተሳክቶለታል። እነ ጫኔንና አለልኝን በስካር ካሰከረ በኋላ ውስጣቸው ያሰቡትንና ምን ለማድረግ እንደሚፈልጉ ለማውጣጣት እነሱንም አስክሯቸዋል። እናለልኝ ሚስጥር ብለው ያወሩትን አንድም ሳይቀር ላሸናፊ ነግረውታል። የአባት አደይ መምጣቷን እንደተናገሩ እንዲሁም ደግሞ አባቷ በጧት እንደሚመጣ አሸናፊም የነገሩት ነገር ስላላሳመነው ስልካቸውን ወስዶም አረጋግጧል። ሌላ በኩል አደይ ከዴቭ ጋር ስላሳለፈቻቸው መልካም ነገሮችና ፍቅር ወደ ኋላ ተመልሳ እያስታወሰች ነው። ከኪችን ወደ ሳሎን አብረው ሲሄዱ፣ ከሳሎን ወደ ኪችን አብረው ሲሄዱ፣ ከኋላ ከኋላ ሲከተላት፣ እንደሚያፈቅራት ሲነግራት፣ ይዤሽ ልጥፋ ሲላት፣ አብረን እንሁን ሲላት፣ ሁሉንም ነገር እያስታወሰች በትዝታ ተውጣለች። ሌላ በኩል ደግሞ ድብ በዙሪያው ማንም የሚረዳው ነገር የለም አንድ የምትረዳው አደይ ነበረች። ላትመለስ ወደ ገጠር ሂዳለች። የትና እንዴት ሂዶ እንደሚፈልጋትም አያውቅም። እሷ የምትሄድበትን ያውቃሉ ያላቸው ሰዎችም በጊዜው አላገኛቸውም። ይሆቱንና መንገዱን ማስተካከል አልቻለም። ሁሉንም ነገር የሚያስበው ስለ አደይ ብቻ ነው። ወደ ገጠርም ሊሄድ ዝግጅቱን ጨርሷል። አደይ እናት! ይሆቷን እንደምትኖርና የራሷን ይሆት እንደምትመሰርት ደጋግማ አስረግጣ ነግራታለች። ምናልባት ከዴብ ጋር ሊመሰርቱ ይችላሉ። ለዛም ነው ወደ ኋላ ሁሉንም ነገር ያሳለፉትን ፍቅር አስታወስ ብቻዋን ሁና በማሰብ ውስጥም ትገኛለች። ወደ ገጠር በመሄዷ አሁንም ዴብ ተስፋ አልቆርጥም፣ የትም ሄዳ ትምጣ ቦታዬ ላይ እቀበላታለሁ ጠብቃታለው አለው እያለም ሰምተናል። አደ ያሁን ላይ አእምሮዋን ሳታረጋጋ ሳታርፍ አሁንም አባቷ ተመልሶ ወዳለችበት ሊያመራ ነው። እሷን ወደ ገጠር እንደሄደችም ሰምቷል። በመሃል አሸናፊም አባቷ እንደሰማም አውቋል። አደያሁን ላይ ይህ ሆቷ ምስቅልቅል ብሏል። ወይ ከስራው አልሆነች፣ ወይ ከቤተሰቡ አልሆነች፣ ወይ ከጓደኛው አልሆነች የትና እንዴት እንደምትሆን አረባ ሀገርም እንዳትሄድ ተከልክላለች። ይብቃኝና በቀጣይ ክፍል የተፈጠረውንና የሆነውን ይዘንላችሁ እንቀርባለን። ለዛሬው ግን ልሰናበታችሁ። ሰላም ለሀገራችን፣ ሰላም ለሕዝባችን ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ።